ማጥፋት ማይፈልጉም ችግር አለ እንዴ? ስንት አይነት ሰው አለ? እውነቴ ነው ያችን ጭራቅ የሆነ ሴትዮ እገላታለሁ ነው እኔ። ቆይ ምን ፈርክ ነው? እኔ እኮ ለምን እንደፈለግሽ ለማወቅ ደውላለሁ ብዬ ጊዜ አጥቼ ነው። አሁን የኑሐሚን እና የተሰማን ልብ ለማሸነፍ ችያለሁ። በእነሱ ቤት አሁን እኔ ታማኝ ሰው ነኝ ዝናሽ ኤደንና ወይዘሮ ገነት ኑሐሚንን በጭራሽ ሊፋቷት አልፈለጉም ከዳግማዊ ጋር የፍቅር ግንኙነት እንዳላት አድርገው ለወይዘሮ ዝናሽ ነግሯታል። ወይዘሮ ዝናሽ ምን ነው ከቤት ያልወጣም አለች። ለምንድነው ጭራሽ ከዳግማዊ ጋር እያለችም በጣም ተበሳጨች። በመጨረሻም የልጇን ፎቶ በመያዝም ለወይዘሮ ገነት ማረጋገጫ የሆነ ዘንድ አንዳንድ ጥያቄዎች እየጠየቅቻት ነው። ማለትም ኖሃሚን ከዚህ ልጅ ጋር አይተሻታል? እስኪ ለልጅ ሽንግርሻትን ታሪክ ለእኔ ማጫውችኝ በማለትም ጠይቅቻት፣ ወይዘሮ ገነትም በትክክል ከዳግማዊ ጋር የፍቅር ግንኙነት ሳት መሰረታት አትቀርም አይቻታለሁ በማለት ተናገረች። ይህኔ ወይዘሮ ዝናሽ እብድ ትሆናለች። እንግዳ ውስጥ የምትፈልጊው ገንዘብ አይደለ፣ ህይወትሽን የሚቀይር ገንዘብ ይሆልሽ፣ በማለት በፖስታ እየታሸገ ገንዘብን አንስታም ሰጠቻት። ወይዘሮ ገነት እና ምን እንድታዘዝሽ ነው የምትፈልጊው በማለት ጠይቃት ነበረ። ወይዘሮ ዝናሽም ይህንን ክኔን በውሃ አድርገሽ እንድትጠጫት ነው የምፈልገው በማለት ነገረቻት። ይህኔ ወይዘሮ ገነት ልትገያት ነው አለች። እሷን ሳይሆን ጽንሱን የሚጎዳ ነው ንሱ ግን መውረድ አለበት አለች። ለምን? በማለት ወይዘሮ ገነት ለኑሐሚን የተቆረቆረች መስላም መጠየቅ ትጀምራለች። ወይዘሮ ዝናሽም የምትፈልጊው ገንዘብ እስከሆነ ድረስ ዝም ብለች ገንዘብሽን ተቀበይ፣ ህይወትሽን ቀይሪ በማለት አባበለቻት። ያንን ገንዘብ ይዛም ወደ ቤት ተከስታለች። ታዲያ ጮክ ብላ ነበር ስትናገር የነበረው። ጭራሽ ደግሞ ልጅ ልትገድልብኝ እያለችም ተቆርቋሪ መስላ እያንዳንዱ ወይዘሮ ዝናሽ የተናገረችውን ነገርም ለኑሐሚን አስደመጥቻት። እንግዲህ እሷን ሳይሆን ጽንሷን የሚጎዳው ግደልኝ የሚል ንግግርም ኑሐሚን በጅሮ አዳመጥ። ኑሐሚንም ጭራሽ ደግሞ ልጅ ልትገድልብኝ እያለችም ወደ ቤት እየሮጠች ሄዳለች፣ ወይዘሮ ዝናሽን ለመበቀል ሆኖም፣ እቤትም ወይዘሮ ዝናሽ በማለት እንግዲህ ፊት ለፊት ተፋጠዋል። ቤተሰቡ ምን ይፈጠር ይሆን? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩ ኑሐሚን ክፍል 36 ምን አዲስ ነገር አለ አብረን የምንከታተል ይሆናል። በባለፈው ክፍል ወይዘሮ ገነት ወደ አቶ ተሰማ ክፍል በመግባት ባላቸው ጋራ ለመተኛት እየናፈቃቸውም ይመስላሉ። ይህ ሙከራቸው ግን ሳይሳካላቸው ቀርቷል። ወይዘሮ ዝናሽም ዳግማዊ ከመጣ በኋላ ደስታ እየራቃቸው መጥቷል። እባክን ወደ መጣበት ተመለስ በማለት በተደጋጋሚ እንደነገሩትና ና ዳግማዊ መሄድ እንደማይፈልግ ገልጾላቸዋል። አሁንም ቢሆን ስለዚህ ጉዳይ እየተጨቃጨቁ ነበረ። አቶ ለይኩን የተከሰቱት አቶ ለይኩን በባህሪያቸው እንግዳ ይወዳሉና ዛሬ ላይ የዳግማዊንም ስሜት ለመረዳት ሞክረዋል። ዳግማዊ የህይወት ታሪኩን ያጫውታቸው ገብቷል። አባቱ በዘበኝነት ስራ ተቀጥሮ ይሰራ እንደነበርና የራሳቸውን ጥፋት ለመሸፈን ሲሉ ያለ ጥፋቱ እስር ቤት እንደገባና አሁን ስድስት ወራትን እንዳስቆጠረም ነግሯቸዋል። ተሰማም በሰሙት ታሪክ ልባቸው ሳይነካ አልቀረም። ብቻ የዳግመውን ሁኔታ ለመረዳት እየሞከሩ ሳለ፣ እናት ግን ልጃቸው እየተረከላቸው ያለውን ነገር ለማቋረጥ እየተጣጣሩ ነበረ። ወይዘሮ ገነት ለልጃቸው በመደወል ባላቸው ሆነ ሊያማልሉ እንደሞከሩና ይህ ጥረታቸው ሳይሳካላቸው እንደ ቀረም ለልጃቸው ይነግሯታል። ልጃቸው አይማዬ አንቺ ቢሆን ምናስበች ነው መኝታ ክፍል የገባሽው በማለት በእናቷን ተሳልቀችባት። እድሜም አንድ እርግብ ብቻ አዋጭ አይደለምና ሌላኛዋን እርግብ መያዝ ይኖርብኛል። ይኸው ትንሿ እርግብ መጣችልኝ በማለት ኤሚን ለመጠቀም እየሞከረ ነው። ኤሚን እንደዛ አልፈልግሽም በማለት በጥፊ እንዳልተመታ ሁሉ አሁን ግን የት ነው የምትሄጂው? ልሸኝሽ በማለት ወደ መኪና ውስጥ ማስገብቷታል። ወይዘሮ ገነትም ከልጃቸው ጋር ተገናኝተው ዳግማዊ ወደ እነ ኑሐሚን ቤት እንደመጣና የተወሰነ ሰዓት ከእነሱ ቤት ቆይቶም ወደ ቤት እንደተመለሰም ነግራታለች። ኤደንም የወይዘሮ ዝናሽ ጓደኛዋ ልጅ ነው አይደለም ላይ በፋሻ እየተጠቀለለ በማለት ኤደን ነገሩን ለማጣራት እየሞከረች ነበረ። ወይዘሮ ገነትም አዎ በትክክል እሱ ራሱ አለቻት፣ አረጋገጠችላትም። ውይም አዬ ዛሬ በጣም ደስ የሚል ጮማወሬ ነው የነገርሽኝ። እንደዚህ ቆንጆ ቆንጆ ጮማወሬ ስታገኝ ነገሪ በማለት እድሉን ለመጠቀም እየሞከረች ነው። ታዲያ እናትየዋ መጠጥ አዛ እዛ ቤት መቆየት ብትፈልግም ኤደን ግን ይህንን ማ ነገር ቶሎ መናገር ይኖርብኛል እያለችም ወደ ወይዘሮ ዝናሽ ለመናገር ነበር እየሮጠች ሄደች። ዳግማዊ ለለይኩን በነገሩት ታሪክ ወይዘሮ ዝናሽ ደስተኛ አይደሉም ና እንዲህ አባትን ታሪክ መዘርዘር ስትጀምር እኔ ጥሩ ስሜት ይሰማኛል ይመስላል በማለት ልጃቸውን በጣም ተናዶ ነበር ሲጠይቁት የነበረው አንኛውም አባትህን ከማረሚያ ቤት ላስወጣና አንዲት ጠባብ ቤት ተከራይች ይዛ ላስቀምጣችሁ ውጫችሁን ሁሉን ነገር እየሸፈንኩም ትቀመጣላችሁ በማለት ዳግማዊ ነገረችው። ዳግማዊ፣ በየትኛው መብትሽ ነው አባይን ከእስር ቤት የምታስወጪው? አንቺ መንግሥት ነሽ ወይስ ድርጅት? እያለም የእናቱን ንግግር እየነቀፈ ነበር ወይዘሮ ዝናሽ መደለያ ቃላቶች እያንዳንዱ እርስ ሊሸነግሉት እንደማይችሉና ወደፊት እውነታውን መጋፈጥ እንዳለበትም እየዛትባት ነው። ወይዘሮ ዝናሽ ይህኔ በጣም የተጨናነቁት፣ ወዲያ እናትና ልጅ እንዲህ እየተጨቃጨቁ ኤደን ግንበር ላይ ተለጥፋ ሁሉንም ታዳምጥ ነበረ። በስከ መጨረሻም ወይዘሮ ዝናሽ ነቅተውባት ስለነበረ ማሽ ነበረ፣ አንቺ ሾካካ ምን ትሰሪያለሽ? በማለትም ሰደበቻት። ኤደን አይ እንደሱ ሳይሆን የልቁን እስከ እኔ ጮመወር ያለ እያለችም በጣም እየተጣደፈች ስለነበረም ዳግማዊን ያስደበደበችው ራሷን ኑሐሚን እንደሆነችና እሱ ጋራም እየተለየ ቅርርብ እንዳላትም ለወይዘሮ ዝናሽ ነግራታለች። ደግሞ ናሆሜን ማሰቧ ሳይቀር ዛሬ ዳግማዊ ምን ልሁን ነው የምትለው ከኔ ቤት ስለምን አትወጣም እያለችም ወይዘሮ ዝናሽ በጣም ተብ ተከተገች። የገረመኝ ዳግማዊን ማሰቧ ሳያንስ በኤርሚያስ እንዲደበደብ ማድረጓ ነው እያለችም ነገሩን የከፋ እንዲሆን እያደረገችም ነው። ሆኖም ወይዘሮ ዝናሽ የነገር ውሸት ይሆንና ወዮልሽ እያለችም ዛተችባት። አቶ ላይኮንም ወደና አቶ ተሰማ ቤት በመሄድ ስለ ኑሐሚን ሁኔታ እየጠየቁ ነበረ። የእሷ ብልግና አሁነች መቻቆምና ይህ ኤርሚያስ የሚባል ልጅ አሁንም ቤት ድረስ እየመጣ ነው እያሉም ለአቶ ላይኮን ነገሩት። ምን ልሆን ነው የሚለው እያሉም አቶ ላይኮንም እንዲሁ ተናደዱ። ኤርሚም ኤሚን የገንዘብ ምንጩ እንድትሆን መጠቀሚያ ሊያደርጋት ነው። ማለትም እንግዲህ ከዚህ በፊት አምራን ላይ ሲያደርግ እንደነበረው ሁሉ ሚንም እውነተኛ አፍቃሪ በመምሰል ገንዘብ ሊቀበላት እንደሚችል ሁኔታዎችን እያመቻች ነው። ወይዘሮ ዝናሽም የወይዘሮ ገነትን ስልክ በመቀበል ሁለታቸው እንዲገናኙ ሆነዋል። ሄደን የነገርሽ ታሪክ ጋር የሚያዘው ይህ ልጅ ነው በትክክል እሱ እንደሆነ አረጋግጭልኝ በማለት እውነታ እንደሆነ ማረጋገጥችላት። በትክክል እሱ ነው፣ አዎ ነው ይቻዋለሁ እያለችም ነገረቻት። እንግዳውስ አንድ ነገር እንድታደርግልኝ እፈልጋለሁ። እየታሸገ ገንዘብ ማውጥታ ሰጠቻት። ምን ላደርግልሻ አለቻት። ሰችውን ጽንስ እንዲያስወርድ የሚረዳ መድኃኒት ነው። ይህንን መድኃኒት ስጫት በማለትም ወይዘሮ ገነትን ነገረቻት። ወይዘሮ ገነት ልትገያት ነው አለች። አይ እሷን እንኳን ምንም አይነት ጉዳት አያደርስባትም፣ በጽንሷ ላይ ነው። ጽንሷ ግን እንዲወርድ ፈልጋለሁ አለቻትም። ይህን ወይዘሮ ገነት እንደ መደናገጥ ይላሉ። ምን ነው ያዘዝኩሽን፣ አሰሪም ህይወትሽን አትቀይሬም፣ ይህንን ገንዘብ ለምን አትቀበይም? እያለችም ብም ደለለቻት። ወይዘሮ ገነትም እሺ አሜን ብላ ገንዘቡንም ተቀብላ ወደ ቤት ትመለሳለች። እንደ ተመለሰች ግን ልጅ ልትገልብ እያለች ማስመሰል ቀጠለች። ይህንን የሰማቸው ኑሐሚን ማናት፣ ምንድን ነው በማለት ነገሩን ለማጣራት ሞከረች። ወይዘሮ ዝናሽ ኑሐሚንን ልትገላት እንደሆነ እያንዳንዱ የስልክ የቪዲዮ ማስረጃ መያዝም ኑሐሚንን ይህንን ድምጽ እንድታዳምጠው አደረገቻት። ኑሐሚን ወይዘሮ ዝናሽ የተናገረችውን በሙሉም በጆሮ አሰማች። ይህኔ ቤተሰቡን ማሳም እንችላለች። ተሰማም እንዲሁ ሰምተዋል እንዴ! ወይዘሮ ዝናሽ ልጅ ልትገልብን እንዲ? ይህንን ካደረገችማ በጭራሽ አይኗን ማየት አልፈልግም አሉ። ኑሐሚን ግን ወዲያውኑ ስሜታዊ በመሆን መንገዷን ትቀጥላለች። ወይዘሮ ገነት አሁን ነገሩ የተሳካላት መስሏታል። እኔን ማስመሰል መቼ የተረዱና አሁን እኮ ለኑሐሚን እየተቆረቆርኩ መስሏቸዋል አለች ወዲያውንም ለሄደን ደወለች ስሮ ዝናሽ ንግግርን ለኑሐሚን ነግሬያት እሳት ኮንታክት ሆናለች መታ የሆነ ነገር ልፍጠር ማለቷ አይቀርም። ዝናሽን ልግደል ነው የምትለው በእርግጠኝነት እያለችም እዛ ቤት የሚፈጠረውን ጠብ እያሰበችም በጣም ደስ አላት ሄደን ከእናቷ ጋር እንዲህ ስልክ እየተደዋወለች እያወራች ግን አቶ ሌይኩን ይመለከቷት ስለነበረ በጣም ስትርበተበት ስትደናገጥ፣ ምን ሆነች ነው እያለውም ይጠይቋት ነበር። እርሷም ምንም እንዳልሆነች ለማስመሰል ሞከረች። አቶ ሌይኩን ከአጠገቧ እስኪርቅም ጸጥ ብላ ማዳመጥ ጀመረች። አቶ ሌይኩን ስለመጣብኝ ነው ቫክሽን አለች። እናቷንም ጠየቀች። እንግዲህ ኑሐሚን የመጣች ልጅ ነው። የሚሆነውን አይተሽ ነገር እንጊያለችም ሁኔታዎችን በርቀት ለመከታተልም ቆርጣ ተነስታለች። ምንም እንዲሁ የኖሃሚንን መምጣት እያሰበች መደነባበር ጀምራለች። እስከ መጨረሻም ኖሃ ሚን በቀጠሮ መሰረት እዛ ቤት ከቸች ብላለች። ወይዘሮ ዝናሽና አቶ ላይኩንም መቱን እዛው ሶፋ ላይ ቁጭ ብለዋል። ኖሃ ሚን ይህንን እውነት ልታፈነዳውም ጫፍ ደርሳለች። ብቻ አጓጊ ፓርት ላይ የዛሬው የተቋረጠ ቢሆን በቀጣይ ክፍል እንዲሁ ፍጽጫው እንደቀጠለ ነው። ወይዘሮ ዝናሽ ኑሐሚን ምንም እንኳን ብትርቃትም ዛሬም ለተንኮል አላበራችም። ምክንያቱም ዳግማዊን ጭራሽ ደግሞ እንዴት ታስበዋለች በሚልም በጣም ተናዳባት ስለነበረ ስበርሳቸው። በክፋት በምቀኝነት እየተጓዙ ያሉት ወይዘሮ ገነትና ኤደን መጨረሻቸው ምን ሊሆን ይችላል? የሚቀጥለው ክፍል አብረን የምንከታተለው ይሆናል። ለዛሬ ኑሐሚን ክፍል 36 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።